ትና እና ጀምሮ ምንም አይነት ነገር ያልፖሰቱ ልጆች ማለት ነው፣ ዛሬ ሼር ማድረግ ጀምረዋል። ምክንያቱም ውሸታቸው ሲጋለጥ እና ሌሎቹ ሲፖሰቱ ጓደኞቹ እንደዚህ ሳያውቁ ተቀርጾ ምናምን ሲፖሰቱ ማለት ነው፣ ዛሬ ሼር እያደረጉ ነው ወደ ራሳቸው ማለት ነው። እነዚህ አይን አውጣዎች፣ እነዚህ አይናቸውን በጨው ያጠቡ ሰዎች ማለት ነው። ታሞ የተኛ ሰውዬ ማለት ነው፣ ተነስቶ ቡታጀራ ነው ያለው ቤተሰብ እና በጣም ታሟዋለና ቅቤ ወሰዱለት የእሱ ደጋፊዎች ቅቤ ወስዳችሁ አናቱ ላይ አድርጉ። ልክ አራስ ሲመስል እንግዲህ ሻሽ አስሮ ተኝተዋል። ገባችሁ አደለ? ስለዚህ ቅቤ ውሰዱ። ቅቤ ርካሽ ነው። ውሰዱለትን ስ እውነት ደጋፊ ከሆናችሁ እውነት ለሱ የምታዝኑ ከሆነ ማለት ነው። ቅቤ ወስዳችሁ አናቱን ስ አርሱት ማለት ነው። አራስ ሆነዋል። በሩታ ቦታ እኮ እሱ አራስ ሆኖ ተኝቶላችኋል ማለት ነው። እና ወስዳችሁ ዛሬም ይመጣሉ እነዚህ፣ አይናቸው ደረቅ፣ አይናቸው በጨው ያጠቡ ዛሬም ይመጣሉ ገና ገባቸው ጁስ ይዛ ስትመጣ ወይ ሊመጡ ይችላሉ። ጁስ ገዝታለት ስትመጣ ልክ እንደ አራስ ነው እኮ የሚያረገው የሩታን ቦታው እሱ እየተወነ ነው። ገባችሁ አይደል? እና ጁስ ተገዝቶለት ይመጣል ዛሬ ደግሞ ማለት ነው። አጥሚትም ስሩለት። አጃ ልስራለት ብላለች እኮ ትናንትና ለነገሩ ማለት ነው። አጃም ስሪለት ጋንፎ፣ ያንስ፣ ጋንፎ ማ ጋንፎ ግን ተፈጭተዋል። እ የጋንፎ እህል ግን ተፈጭተዋል። ያው ካልተፈጨም እንግዲህ ከሱ ገዝተሽ ማለት ነው። አገንፊለት፣ አጉርሺው። አዎ። የሩታን ቦታ አራስነቱ እሱ ይውጣ፣ እንጂ እህታችን በሰላም ትውለድ፣ እሷ ምንም ህመም አይንካት። እንግዲህ እሱ የተመኘውን ይስጠው። ታሟል አደል የሩታን ቦታ አራስነት ወስተዋል። ስለዚህ ጋንፎ ስሩለት፣ ቅቤም አናቱ ላይ አድርጉለት፣ አጀም ስሩለት። ጁስም ሊገዛለት ሄደዋል ማለት ነው። እና ቁጭ ያላችሁ ሴቶች ማለት ነው፣ ሁለት ሴቶች አሉ እነዚህ። ወንድ እንኳን አለለም። ጋንፎ ስሩለት ያቸው፣ ጁስ ይዛ ትመጣለች። ከዛ ገንፍላችሁ አጉርሱት። አዎ እንደዛ ነው የሚሻለው እኮ አዎ ምክንያቱም ሩተ ምንም ሕመም አይንከብኝ ምንም አትሆኑ፣ ሰው በሰላም ወልደት እነሳ ከአልገዋ ማለት ነው። እና የተመኙትን አይታጣም ሲጀመር ገባ አደለ